ሰላም ሰላም፣ ክቡራትና ክቡራን ተከታታዮች እንደምን አላችሁ? እኔ በጣም ደህና ነኝ። ዛሬም እንደተለመደው በወሳኝ መሰረታዊ የሕግ ፕሮግራም መጥቻለሁ። በዛሬው ፕሮግራሜ ስለ ቀበሌ ቤቶች የምናወራ ይሆናል። የቀበሌ ቤት ያላችሁ ማስተላለፍ የምትፈልጉ ወይም የቀበሌ ቤት ውስጥ የምትኖሩ ብሎም የቀበሌ ቤት ማግኘት የምትፈልጉ ይህ ፕሮግራም ለእናንተ ነው። የቀበሌ ቤት ወደ ሌላ ሰው ለማስተላለፍ የሚቻልበት ሁኔታ ምን ይመስላል የሚለውን የምነግራችሁ ይሆናል ማለት ነው። የቀበሌ ቤት ይወረሳል ወይ? ቤት ከአንዱ ተጠቃሚ ወደ ሌላው ነዋሪ የሚተላለፈው መቼ ነው? የሚተላለፈው በምን አግባብና ሁኔታ ነው? የሚለውን የምነግራችሁ ይሆናል ማለት ነው። ለዚህ ቻናል አዲስ የሆናችሁ ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁኝ እንድትቆዩ በታላቅ አክብሮትና ትህትና ጠይቃለሁ። ቀጥታ ወደ ዛሬ ፕሮግራም እገባለው ማለት ነው። እንግዲህ የቀበሌ ቤቶች የሚለው ጽንሰ ሀሳብ ለሀገራችን ሕዝብ የተዋወቀው በደርግ ዘመነ መንግስት በ1967 በወጣው አዋጅ ሲሆን ከዚያን ጊዜ ጀምሮ የቀበሌ ቤቶች ብዙኑን በማኖር ለወግ ማዕረግ በማብቃት የችግር ጊዜ ባለውለታዎች መሆናቸው የሚረሳ ጉዳይ አይደለም። ታዲያ እነኚህ የቀበሌ ቤቶች የሚተዳደሩበት ተቋምና ሕግ ሲለዋወጥ እዚህ ደርሷል። የዛሬ ዋና ጉዳያችን ኪራይ እየተከፈለ የሚኖርበት የቀበሌ ቤት ለሶስተኛ ወገን የሚተላለፈው እንዴት ነው እንዴት ነው የሚለው ለማየት እንሞክራለን ማለት ነው። በመሰረቱ የመንግስት መኖሪያ ቤትን በተለምዶ የቀበሌ ቤት ብለን የምንጠራው መኖሪያ ቤት የተከራየ ማንኛውም ሰው በሞት ሲለይ ወይም ከአካባቢው በተለያየ ምክንያት ሲለቅ ቤቱን ለአከራየው የመንግስት አካል ወይም ለቀበሌው እንዲመልስ ይደረጋል። ሆኖም ግን ይህ የቀበሌ መኖሪያ ቤት ለሶስተኛ ወገን፣ ለልጅ ወይም ደግሞ አብሮ ለሚኖር ጥገኛ ሰው የሚተላለፍ ወይም ማስተላለፍ የሚቻለው የቀበሌውን ቤት ተከራይቶ ሲኖርበት የነበረው ባል ወይም ሚስት ለመሆኑ ህጋዊ ጋብቻ ማስረጃ ሲቀር እንዲሁም ደግሞ የቀበሌ ቤቱ የያዙት ባል ወይም ሚስት ልጆችና በህጋዊ መንገድ በጉድፈቻ ያደጉ ልጆች በቤት ውስጥ እየኖሩ መሆኑ ሲረጋገጥ ቤት ውስጥ ያሉ ልጆች የቀበሌ ቤቱን ይዘው ይቀጥላሉ። በዚህ ሁኔታ የቀበሌ ቤት እናት ወደ ልጅ ይተላለፋል ማለት ነው። በመሆኑም እዚህ የቀበሌ ቤት ውስጥ ለሶስተኛ ወገን ማስተላለፍ የሚቻለው አንደኛ በህጋዊ ጋብቻ በህጋዊ ጋብቻ ባልና ሚስት ሆነው ሲኖሩ ለዛም ጋብቻ ብቻ ስለመኖሩ ማስረጃ ሲቀርብ የቀበሌ ቤቱን የያዘው ባል ወይም ሚስት አንደኛው ሲሞት የያዘው ሰው ይዞ ይቀጥላል ማለት ነው። እንዲሁም ደግሞ ሁለቱም በሚሞቱበት ጊዜ ቤት ውስጥ ሲኖሩ የነበሩት ልጆች፣ እንዲሁም ደግሞ በህጋዊ መንገድ በጉዲፈቻ ሲያድግ የነበረው ልጆች በቤት ውስጥ እየኖሩ መሆኑ ሲረጋገጥ ቤት ውስጥ ያሉ ልጆች የቀበሌ ቤቱን ይዘው ይቀጥላሉ ማለት ነው። በዚህ ሁኔታ የቀበሌ ቤቱ ከእናት ወደ አባት ከአባት ወደ ልጆች ይተላለፋል ማለት ነው። ሌላኛው ደግሞ በችግር ምክንያት በቀበሌ ቤት ውስጥ ነዋሪ ከሆኑ ልጆቻቸው ጋር አብረው በጥገኝነት የሚኖሩ ባል ወይም ሚስት እናት ወይም አባት የቀበሌ ቤቱ ልጆቻቸውን በህይወት በማይኖሩበት ጊዜ የቀበሌ ቤቱን ይዘው ሊቀጥሉ ይችላሉ። ሆኖም እዚህ ጋር የቀበሌ ቤቱን ቀድሞ የያዘው የባል ወይም የሚስት እናት አባት መሆናቸው እንዲሁም ከልጆቻቸው ጋር በጥገኝነት እየኖሩ የነበሩ መሆነው መረጋገጥ መቻል ይኖርበታል። ማሰረት ነው። በዚህ መሰረት የቀበሌ ቤቱ ከልጆች ወደ እናት አባት ወይም ወደ ወላጆቻቸው ሊተላለፍ ይገባል ማለት ነው። ይህንም በምሳሌ ለማስተላለፍ በምሳሌ ለማስረዳት ያህል አንድ ልጅ የቀበሌ ቤት ቢኖረውና እናትና አባቱ ክፍለ ሀገር መጥተው በችግር ምክንያት እሱ ጋር አብረው እየኖሩ ቢሆኑና እሱ ቀድሟቸው ቢሞት እሱ ጋር እናትና አባቱ እየኖሩ በመሆናቸው ምክንያት በችግር ምክንያት አብረው እየኖሩ በመሆናቸው ምክንያት ምንም እንኳን የቀበሌ ቤቱን ከመንግስት ተከራይቶ ሲኖርበት የነበረው ልጅ ቢሆንም ልጁ እናትና አባቱን በጥገኝነት እምጦ እየኖረ በመሆኑ እሱ ቢያልፍም የኪራይ ውሉ ከእናትና አባቱ ጋር ይቀጥላል። እናትና አባቱ የቀበሌ ቤቱን ይዘው ይቀጥላሉ ማለት ነው። በዚህ መንገድ ቤቱ ከልጆች ወደ ወላጆች ይተላለፋል ማለት ነው። ሆኖም ግን እዚህ ጋር ልብ ሊባል የሚገባው ልጆችም ሆኑና አባትየው ወራሾች ስለመሆናቸው እና በስማቸው ወይም በተዳር አጋራቸው ስም የጋራ መኖሪያ ቤት፣ የግል መኖሪያ ቤት ወይም የቤት መስሪያ ቦታ ወይም ከመንግስት የተከራዩት ቤት የሌላቸው መሆኑን በማስረጃ ማረጋገጥ ይገባል ማለት ነው። በዚህ መሰረት የቀበሌ ቤቱም በቅድሞ የኪራይ ተመን መሰረት በአዲስ ውል እንዲከራዩ ለቤተሰቦቻቸው ይፈቀዳል ማለት ነው። ነገር ግን እዚህ ጋር ልብ ሊባል የሚገባው እነኚህ በጥገኝነት ሲኖሩ የነበሩ እናትና አባትም ሊሆኑ ይችላሉ፣ ወይም ልጆች ሊሆኑ ይችላሉ። ሌላ ቦታ ቤት፣ መሬት እንዲሁም ደግሞ ከመንግስት የተከራዩት የመስሪያ ቦታ የመኖሪያ ቦታ ካለ ይህን የቀበሌ ቤት ይለቃሉ ማለት ነው። ነገር ግን ያለ አለመኖሩ ማስረጃ ማቅረብ ያስፈልጋል ማለት ነው። ሌላው በአእምሮ እመም ምክንያት ያለበትን የቀበሌ ቤት ንብረቱን ማስተዳደር የማይችል ህጋዊ የቀበሌ ቤት ከተላይ ከሚመለከተው አካል ማስረጃ ሲያቀርብ በሞግዚቱ ወይም በአስተዳደሩ በኩል የቤት ኪራይውን በስሙ ይታደስለታል ማለት ነው። እንግዲህ አእምሮን መቆጣጠር የማይችል ወይም በፍርድ የተከለከለ ሰው ከሆነ በሞግዚቱ በኩል የኪራይ ውሉ እንዲደረግ ይደረጋል ማለት ነው። የቀበሌ ቤት የኪራይ ውሉ ማለት ነው። የቀበሌ ቤት የያዘ ሰው ለቆ የሚወጣበት ምክንያቶች ምንድን ናቸው? አንድ ሰው የቀበሌ ቤትን ለቆ እንዲወጣ የሚገደድበት ምክንያት ምንድን ነው የሚለውን ለማየት እንሞክር። እንግዲህ አንድ በቀበሌ ቤት ውስጥ የነበረ ሰው በተለያየ ምክንያቶች የያዘውን የቀበሌ ቤት ሊለቅ ይችላል። እነኝህ ምክንያቶች አንድ በአንድ ሲታዩ በመጀመሪያም በቀበሌ ቤት ውስጥ ይኖሩ ከነበሩት ባልና ሚስት አንደኛ ወገን በሞት ቢለይ ሟች በሕይወት በነበረበት ጊዜ የተመዘገበው ኮንዶሚኒየም ቤት እጣ ደርሶት በሕይወት ያለው ወገን የድሉ ተጠቃሚ ከሆነ ማለትም በኮንዶሚኒየም እጣ ከወጣለት የሟች ልጆች ሟችን ተተክቶ እንዲሁም በቀበሌ ቤት ውስጥ ይኖሩ ከነበሩት ባልና ሚስት አንደኛው ወገን በሞት ቢለይ ሟች በሕይወት በነበረበት ጊዜ የግል ቤት በማናቸው መንገድ ካገኘ የሟች ልጆች ሟችን ተክቶ የቀበሌ ቤቱን ሊጠይቁ አይችሉም ማለት ነው። ይህን በቀላል አማርኛ ሳስረዳም በቀበሌ ቤት ውስጥ ሲኖሩ የነበሩ ባልና ሚስቶች ልጆች ወልደው፣ ነገር ግን አንደኛው የኮንዶሚኒየም ዕጣ ደርሶት ከነበረ እዛ የቀበሌ ቤት ውስጥ ይቀጥላሉ ወይም ደግሞ የቀበሌውን ቤት ተተክተን ልንይዝ እንችላለን ብለው ሊከራከሩ አይችሉም ማለት ነው። የግል ቤት ስለደረሳቸው ኮንዶሚኒየም ቢሆን ስለደረሳቸው እሱን የቀበሌ ቤቱን ለቀው ሊወጡ ይገባል ማለት ነው። ስለዚህም ይሄን መከራከሪያ ተተክተን ልኖር ተተክተን የቀበሌ ቤቱን ልንይዝ ይገባል የሚል መከራከሪያ ማቅረብ አይችሉም ማለት ነው። ሌላኛው የቀበሌ ቤት ውስጥ የሚኖር ሰው እነ በሚል በእነስም በውርስ ቤት ካገኘ በውርስ ቤት ካገኘ የተገኘው ቤት ወራሾች ተከፋፍለው ለየብቻው የይዞታ ባለቤትነት ማረጋገጫ ካርታ ካገኙ የቀበሌው ቤት ውስጥ የሚኖር የውርስ ተካፋይ ተከራይ የያዘውን የቀበሌ ቤት ለመንግስት ይመልሳል ማለት ነው። ምን ማለት ነው? ይሄ አንድ የቀበሌ ቤት ውስጥ ሲኖር የነበረ ሰው ከሌሎች እህት ወንድሞቹ ጋር የውርስ ሀብት ንብረት ካገኘ በኋላ በስሙም ካርታ ከተሰራለት እንዲሁም እነ በሚልም እንኳን ተሰርቶለት ቢኖርና ይዞታ ካለው ያንን የቀበሌ ቤት ይለቃል ማለት ነው። ነገር ግን የቀበሌ ቤትን የያዘና የሚኖር ሰው በተለያየ መንገድ እነ በሚል በእነስም በውርስ ቤት ቢያገኝ የወረሰውን ቤት በስሙ ለብቻው ተገልጾ የውርስ ሀብት መብቱ እስካልተሰጠውና መሰጠቱም እስካልተረጋገጠ ድረስ የሚኖርበትን የቀበሌ ቤት ይዞ ይቆያል ማለት ወራሽ ቢሆንም እንኳን ካርታ ተሰርቶለትም ቢሆን እንኳን ለብቻው የተሰ የተሰራለት ካርታ ተከፋፍሎ ይዞት ይዞት ወይም ደግሞ መድረሱ እስካልተረጋገጠ ድረስ የቀበሌ ቤት ውስጥ እንዲቆይ ይደረጋል ማለት ነው። ስለዚህ በዚህ አግባብ የቀበሌ ቤት ለሶስተኛ ወገን ሊተላለፍ ይችላል ማለት ነው። እንዲሁም ደግሞ የቀበሌ ቤትን አንድ ሰው ለቆ የሚወጣበት ምክንያት የራሱ ቤት መኖሪያ ቤት እያለው የቀበሌ ቤት ውስጥ ከኖረ መንግስት መስሪያ ቦታ ሰጥቶት እያለ የቀበሌ ቤት ውስጥ የሚኖር ከሆነ የኮንዶሚኒየም እጣ ደርሶት ቀበሌ ቤት ውስጥ የሚኖር ከሆነ እንዲሁም በውርስ የመኖሪያ ቦታ ደርሶት ተከፋፍሎ በስሙ ካርታ ተሰርቶ እስከ መሰጠቱ ተረጋግጦ ያለ ከሆነ የሚኖርበትን የቀበሌ ቤት እንዲለቅ ይገደዳል ማለት ነው በዚህ አግባብ የቀበሌ ቤትን ማየት ያስፈልጋል ማለት ነው ለዛሬ ያስኩላችሁ ፕሮግራም ይህንን ይመስላል በቀጣይ ሌላ መሰረታዊ የግብ ፕሮግራም እስከምንገናኝ መልካም ጊዜ ቸር እንሰማን